ሰላም ጤና ይስጥልኝ። ዛሬ የምንገኘው ወዘሮ አስካለ በንቲ ቤት ነው። ወዘሮ አስካለ በንቲ እናት ባንክን ከመሰረቱ አስራ አንድ ባለ ራዕይ ሴቶች አንዷ ሲሆኑ አሁን ደግሞ በእናት ገበታ ቁጠባ ስር ባለው በእናት እንደ ራሴ ብር በማስቀመጥ ታታሪ ሴቶች ብድር እየወሰዱ ንግዳቸውን እንዲያስፋፉ እንዲጠቀሙ ካደረጉ ሰዎች አንዷ ስለሆኑ ነው። ኑ አብረን እንግባ። እናት ባንክ መስራች ከሆኑት ከአስራ አንዱ ባለ ራእይ ሴቶች አንዷ ኖት። እንዲሁም ደግሞ የእናት እንደ ራሴ የዋስትና ብድር ቁጠባ አስቀምጠው ታታሪ ሴቶች በዚህ ፕሮግራም እየተጠቀሙ ነው። እስቲ የበለጠ ለይህንን ፕሮግራም ለሚመለከቱት ራስዎን እያስተዋውቁልን። ስሜ ወይዘሮ አስካለ በንቲ ኮርሳ እባላለሁ። የእናት ባንክ ከመስራቾቹ አንዷ ነኝ። ይህን ባንክ ልንመሰርት ያበቃን ከነዚህ ከጓደኞች ጋር ብዙ ተወያይተን ለሴት እህቶቻችን ያለንን ሕልም ለማሳካት ነው። ከዚያ በኋላ ደግሞ ቻሌንጁ ቀላል አልነበረም። ቻሌንጅ ሜንሽን አርግሻለ አንቺ አንደኛ የሴት ነገር እያሉ ብዙ የሚያፌዙብን ሰዎች ነበሩ። ግን ጠንካራ ህብረታችን ለእናት ባንክ ምስረታ ትልቅ አጋዥ ሆኖናል። በተለይ እኔ በእውነቱ ለሴት እህቶቼ ምንድነው ማድረግ የሚገባኝ እያለ መንፈሴን ይከነክነኝ ስለነበረ ጡረታ እርሊ ጡረታ ውስጄ ወደ አገር ቤት ተመለስኩ። ስመለስ ደግሞ በአጋጣሚ እነዚህ ጓደኞቼም ጥሩ ራዕይን ስለነበራቸው ጀመርን። እንዳልኩት ቻሌንጁ ቀላል አልነበረም፣ ግን በወቅቱም የመንግስት ድጋፍ ነበረን። ከዛ ባንኩ ተቋቋመ። ራአዩም ያው እንዳልኩት ለሴቶች ብቻ ሳይሆን መላው ሕብረተሰብን የሚያግዝ እንደሚሆን ተደርጎ ተቋቁሞ እዚህ ደርሷል። እስ የእናት ባንክ ምስረታን በተመለከተ የነበረውን ቻሌንጅ የነበረውን ስሜት፣ በአጠቃላይ የነበረውን ሁኔታ እስቲ ምልሽ። እንግዲህ ጊዜው ከመርዘሙ ብዛት አብዛኛውን ላላስታውሰው ይችላለሁ ነገር ግን አንዳንድ ጊዜ አንዳንድ ነገሮች ከምንሄድበት ፕሮሰስ ወደ ኋላ ሲጎትተን ቁጭ ብለን የምንላቀስበት ጊዜ ነበረ። ያ አይረሳኝም። እኔም ደግሞ ጡረታ ውጥቼ ስለነበረ ስራ ስላልነበረኝ አብዛኛውን ጊዜ ከነሱ ጋር አሳልፋለሁ። ስራውን እንዲስተካከል ሞከራለሁ። ደግነቱ ወይዘሮ መዓዛ ክብርት ወይዘሮ መዓዛ በጣም ጠንካራ ሴት ናት። በሷ አመራር ነው ይሄ እናት ባንክ የተቋቋመው እና ጎሉን መቷል ብዬ እላለሁ። ጎሉን መጥቷል። ይሄው እንደምትሰሙት ደግሞ አሁን አሁን እናት ባንክ ከወርልድ ባንክና ብሔራዊ ባንክም ሽልማት አግኝቷል። ፕሬዚዳንቱ ራሱ ተሸልሟል። እና ይሄ ራሱ በጣም ትልቅ አቺቭመንት ነው። በበኩሌ በጣም ኩራት ይሰማኛል የእናት ባንክ መስራች በመሆኔ። እርስዎ ለታታሪ ሴቶች ይህንን የብድር ዋስትና ለመስጠት እንደው ምን አነሳሳውት እንደ እጄ በረዘመ ቁጥር ፋኖስ የሚባል ኤንጂኦ አለ። በነሱ በኩል እናቶችን እረዳለሁ ልጆቻቸውን እንዲያስተምሩ አሁን በመቶ ሺ ብር ጀምሬያለሁ፣ እና ያ ለእናቶቹ አንዳንድ ስራ መጀመሪያ የሚሆናቸው ብዬ ነው የሰጠሁት። አሁን ደግሞ ሌሎች ሰባት ልጆች አሉኝ ቤተሰቦቻቸው ጋር ሆነው የሚረዱ ደግሞ ለማሳደግ እንትኑን በጣም ፈቃደኛ ነኝ፣ ደግሞ አደርገዋለሁኝ። ይህ የዋስትና ገንዘብ የሴቶቹን ሕይወት ሲለውጥ የተሰማዎት ስሜት ምንድን ነው? የተጠቃሚዎቹ የእርስዎ ያስቀመጡትን ገንዘብ የሚጠቀሙት ሴቶች ተበድረው የሚጠቀሙ ስራቸውን የሚያስፋፉ ሴቶችን የህይወት ለውጥ ሲያዩ ምን ተሰማዎት? ስሜቱ በጣም ኢሞሽናል ያደርጋል። አንደኛ ህልሜን በእናት ባንክ በኩል ለማሳካት ስለቻልኩ ለእኔ በጣም ትልቅ ደስታ ይሰማኛል። ልጆችም ደግሞ ይህን እንዲወርሱ ፈልጋለሁ። በተቻለኝ መጠን ለመርዳት የምሞክረው ይሄ ነው። አሁን ከእናት ባንክ ዲቪደንድ እኔ ምንም አላገኝም። አምስት አዋላጆች አስተምርበታለሁ በኦነርስ ተመረቁልኝ። አሁን የመጀመሪያ አባቾቹ በጣም እና ለእኔ የመንፈስ እርካታ ብቻ ነው በዚህ ዓለም የሚያስደስተኝ። ና ሰው የምርዳት ህልሜ በጣም በነሱ በኩል እየተሳካልኝ ነው። እናት እንደ ራሴ ብድር ተጠቃሚ ከሆኑት ሴቶች ጋር የነሱ የሴቶቹ መረጃ አሉት። ቅድሚያ የሚሰጧቸው እንግዲህ ምንድ ነው እኔ በየወሩ ለነሱ የሚከፈለውን ገንዘብ እሰጣለሁ። ያ ግን ለዛ አገልግሎት ነው የሚውለው። ለነዚህ ለሚረዱ ወላጆች ብድር እያገኙ እንዲቋቋሙ፣ እንዲሰሩ፣ ራሳቸውን እንዲችሉ ለታታሪና ተበዳሪ ሴቶች ምን ምክር አሉት? እንግዲህ ምልሽ፣ መቼም የደህንነቱ ብዛት በጣም ያስቸግራል። ያገኙትን ገንዘብ ደግሞ ወደ ልጆቻቸው ወደ ምናቸው ሲያሳልፉት ደግሞ አሁን አንድ አስር ኪሎ ሽንኩርት ገዝተሽ ሽጪ ከምትያት ያንን አስር ኪሎ ሽንኩርት ለልጆቿ ብታረገው ትመርጣለች እናት። እናት ሆኛ አይቼዋለሁ፣ ልጆችን ለብቻይን ያሳደግኩት እና ሴቶቹን ትሬኒንግ፣ አሁን አንድ ጊዜ ዩኤንዲፒ ትሬኒንግ ይሰጥ ነበር ለሴቶቹ። አሁንም እናት ባንክ እንደዛ እንደዛ አይነት ፕሮግራም እያዘጋጀ ቢያስተምራቸው የኑሮን ዘዴ ቢያስተምራቸው ጥሩ ነው። ብዙ ትሬኒንግ ይጠይቃል። ምልሽ ህይወትን ማቅናት የተበላሸውን ማቅናት ቀላል ነገር አይደለም እና በትሬኒንግ እና ሰው ያለውን እያካፈለ ሌላውን ወገኑን ቢረዳ ጥሩ ነው። እናት ገበታ የቁጠባ ሂሳብ በአጠቃላይ ገንዘባቸው በእናት ባንክ እንደተቀማጭ ገቢ ተደርጎ የብድር ዋስትና ማቅረብ ለማይችሉ ሴቶች እንደ ዋስትና እንዲያገለግል የፈቀዱ ልበቀና ሰዎችና ድርጅቶች ላይ የተመሰረተ ልዩ የቁጠባ ሂሳብ ነው። ይህ ማለት ደግሞ እንዲህ አይነት ፈቃደኛ ሰዎችና ድርጅቶች ሲበዙ ባንኩም ብድር መስጠት አቅሙ እየጨመረ ይመጣል ማለት ነው። እንደዚህ አይነት መልካም ስራ ላይ አጋር መሆን ለሚፈልጉ እንደ እርስዎ ላሉ ግለሰቦች፣ እንዲሁም ደግሞ ተቋማት እና ለእናት ባንክ ባለአክሲዮኖች የእርስዎን አሪያ እንዲከተሉ ምን ይመክራሉ? እኛ ሶስት ጊዜ እየበላን አንድ ጊዜ የማይበላውን መርዳት ተገቢ ነው፣ ግን በተቀናጀ መልኩ መሆን አለበት። አሁን እኔ እንዲህ አይነት ነገሮች ስለጀመርኩ እዛም እዛም ገንዘብ የምሰጠው የለኝም። በተቀናጀ መልኩ ሲሆን ግን መርዳት ይቻላል። እኛ እንግዲህ እንጸልያለን ሰውን ቅን ልቦና እንዲኖረው እና ምንድነው ጠቅላይ ሚኒስትሩ የጀመሩት ማዕድ ማካፈል ጥሩ ምሳሌ ይሆናል እና በዛ አካባቢ መበርታት ነው የሚያስፈልገው። ባለኝ አቅም ሁሉ ለመርዳት ዝግጁ ነኝ። በጣም ደስተኛ ነኝ። እናት ባንክ በሚሰራው እንትን ይሄ የተገኘው አዋርድ በቀላል አይደለም። የፕሬዚዳንቱ የስታፎቹ ትብብር ነው ለዚህ ያደረሰው እና በእውነት ጥሩ ሞዴል እየሆነ ነው። ይሄ በጣም ትልቅ ነገር ነው። በጣም ደስ ብሎኝ ነው ይህንን ስሰማ። እዚህ ጋር ያለችውን ፎቶግራፍ እንደም ያንለት ነው የተነሳሁት የተቋቋመለት እዚ ጋ ያለች ትንሽ ፎቶግራፍ እና ደስ ይላል እና ልጆቼ ይህንን አራያ እንዲከተሉ ፈልጋለሁ። እናታችን የምትሰራው እያሉ እንዲከተሉ ፈልጋለሁ። እንግዲህ የእኔ ምኞት ይሄ ነው። እኔም ሳልፍ ቢከተሉ ይሄንን አትሊስት ወገንን አለመርሳት ጥሩ አራያ ይሆናል ብዬ ነው ማስበው። ወደፊት በእንደራሴ ለመቆጠብና ዋስትና ለመስጠት ምን እቅድ አሉት? አዎ እንደ ራሴን ተቀላቅያለሁ። ይሄ ከዛም የማገኘው ዲቪደንድ አዋላጆች አስተምርበታለሁ። ግን ሞር ሞር ለመስራት አሁን አቅሙም ስለሌለኝ ልጄን ነው የምጠብቀው። ልጅ ስትመጣ ኢ ቲንክ ሞር እቀላቀላቸዋለሁ ብዬ አስባለሁ። ስሩሃር ኤነርጂ አላት እሷ። እኔ አሁን ኤነርጂ የለኝ፣ ሰባ አምስት አመት ቀልድ አይደለም። በቃኝ። እግዚአብሔር ይህን እድል ሰጥቶኛል። ብዙ ልጆች አስተምር ያለሁ እነሱ ስራ ላይ ውለዋል። በቃ እኔ ሚሽን አኮምፕሊሽድ ነው ለእኔ አሁን፣ እሷ መታ ቴክ ኦቨር ታደረጋል። ጠንካራ ለሆኑ ጥቃቅንና አነስተኛ ንግድ ስራ ላይ የተሰማሩ ነጋዴ ሴቶች ብድር እንዲያገኙ በዋስትናነት የሚያገለግል ገንዘብ በማስቀመጦት ብዙ ሴቶች የብድር ተጠቃሚ መሆን ችለዋል። እርስዎም ማህበራዊ ኃላፊነቶትን እየተወጡ ነው፣ እንዲሁም ደግሞ የእናት ባንክ መስራች ነት ስለዚህም ለዚህ ለሚያበረክቱት ትልቅ አስተዋጽኦ የከበረ ምስጋናችን ይድረሱ። አመሰግናለሁ።